የስኳር በሽታ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን የሚያጠቃ የተለመደ ስር የሰደደ በሽታ ነው። ብዙ ሰዎች የስኳር በሽታ በደም ውስጥ ያለውን የስኳር መጠን መጨመር ብቻ ሳይሆን ወደ አይነ ስውርነት፣ የኩላሊት በሽታና ሌላው ቀርቶ እስከ አካል መቆረጥ ድረስ ሊያስከትል እንደሚችል አይገነዘቡም። ተያያዝ ችግሮችን ለመከላከል ቀደም ብሎ ስለ ስኳር በሽታ ምልክቶች ማወቅ ወሳኝ ነው። ስለዚህ በዛሬ ቪዲዮአችን ስለ ስኳር በሽታ ምንነትና ዋና ዋና ምልክቶቹ በስፋት የምናይ ይሆናል። በመጨረሻም ኮሜንት ላይ በተደጋጋሚ ለሚጠየቁ ጥያቄዎች መልስ ይኖረናል። እንዲሁም በየቀኑ እንደዚህ ጤናው እንዲጠብቁና እንዲያሻሽሉ የሚጠቅመው መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረጎን አይርሱም። የስኳር በሽታ በሕክምናው ዲያቤተስ ሜለተስ ይባላል። ይህም ሰውነት በቂ ኢንሱሊን የሚያመርትበት ወይም የሚያመነጨውን ኢንሱሊን በአግባቡ መጠቀም የሚያችልበት የሜታቦሊክ ዲዞርደር በሽታ ነው። ኢንሱሊን በቆሽት የሚመረት ሆርሞን ሲሆን ግሉኮስ ወደ ሴሎች ውስጥ እንዲገባ በማድረግ ኃይል እንዲያገኝ የሚረዳ ነው። በቂ ኢንሱሊን ከሌለ ግሉኮስ በደም ውስጥ ይከማቻል። ይህም ወደ ከፍተኛ የደም ስኳር መጠን ወይም ሃይፐርግላይሲማ ይመራል። በጊዜ ሂደት ከቁጥጥር ውጭ የሆነ የስኳር በሽታ በአይን፣ በኩላሊት፣ በነርቭና በልብ ላይ ከፍተኛ የጤና እክሎችን ያስከትላል። ሁለት ዋና ዋና የስኳር በሽታ አይነቶች አሉ። አንደኛው አይነት አንድ የስኳር በሽታ ወይም ታይፕ 1 ዲያቤቲስ መለተስ የሚባል ብዙውን ጊዜ በልጅነት ወይም በጉርምስና ወቅት የሚታይ ሲሆን፣ ይህ አይነት የሰውነት በሽታ የመከላከል ስርዓት በቆሽት ውስጥ ኢንሱሊን የሚያመነጩ ህዋሶችን የሚያጠቃበት ራስን የመከላከል ሁኔታ ነው። ሁለተኛው አይነት ሁለት የስኳር በሽታ ይህ በአዋቂዎች ላይ የተለመደ ሲሆን በተለይም ከመጠን በላይ ክብደት ባላቸው ወይም እንቅስቃሴ አልባ የአኗኗር ዘይቤ ባላቸው ሰዎች ላይ ይታያል። አይነት ሁለት የስኳር በሽታ የሚከሰተው ሰውነታችን ኢንሱሊንን መቋቋም ሲችል ወይም በቂ ምርት ሳያገኝ ሲቀር ነው። የስኳር ህመም የተለመዱ ዋና ምልክቶች የሚባሉት የስኳር በሽታ ምልክቶች ቀስ በቀስ በተለይም በአይነት ሁለት የስኳር በሽታ ወይም በድንገት በአይነት አንድ የስኳር በሽታ ሊዳብሩ ይችላሉ። በጣም የተለመዱ ምልክቶች የሚባሉት አንደኛ፣ የጥማት መጨመር ወይም ፖሊዲፕሻ ከመጠን በላይ ጥማት ብዙውን ጊዜ ከመጀመሮቹ ምልክቶች አንዱ ነው። ከፍተኛ የደም ግሉኮስ መጠን ከቲሾዎች ውስጥ ፈሳሽን ይጎትታል። ይህም የማያቋርጥ ጥማት እንዲሰማው ያደርጋል። ብዙ ውሃ መጠጣት ለጊዜው ይህንን ጥማት ሊያስታግስ ቢችልም፣ ነገር ግን ብዙውን ጊዜ የደም ስኳር መጠን ቁጥጥር እስኪደረግ ድረስ ይቆያል። ሁለተኛ ተደጋጋሚ ሽንት ወይም ፖሊዩሪያ፣ በደም ውስጥ ያለው የግሉኮስ መጠን እየጨመረ ሲሄድ ኩላሊቶች ከመጠን በላይ ስኳርን ለማጣራትና ለመምጠጥ ጠንክረው ይሰራሉ። ኩላሊቶች ማቆየት በማይችሉበት ጊዜ ተጨማሪው የግልኮስ መጠን በሽንት ውስጥ ይወጣል። ፈሳሾችን ከሰውነትም ይጎትታል እናም ወደ ተደጋጋሚ ሽንት ይመራል። ይህ በተለይ በምሽት ሊታይ ይችላል። ይህም በተደጋጋሚ የሽንት መሽናት ወይም ኖክቹሪያ ስለሚያስፈልገው እንቅልፍ ማጣትን ያስከትላል። ሶስተኛ፣ የረሃብ መጨመር ወይም ፖሊፋጂያ። ምንም እንኳ ከወትሮ የበለጠ እየበሉ ቢሆንም አሁንም ረሃብ ሊሰሙት ይችላል። ይህ የሆነበት ምክንያት በቂ ኢንሱሊን ወይም ውጤታማ የኢንሱሊን እርምጃ ከሌለ ግሉኮስ ኃይል ለማቅረብ ወደ ሴሎች ውስጥ መግባት አይችልም። ይህም ሰውነታችን ተጨማሪ ኃይል እንደሚያስፈልገው እንዲያስብ ያደርገዋል። አራተኛ ያልታወቀ ክብደት መቀነስ፣ ብዙ ቢመገቡም በተለይም አይነት አንድ የስኳር በሽታ ያለባቸው ሰዎች ድንገተኛ ክብደታቸውን ሊቀንስ ይችላል። ይህም የሆነበት ምክንያት ሰውነት ግሉኮስን በትክክል መጠቀም በማይችልበት ጊዜ ለኃይል ጉልበት ጡንቻንና ስብን መሰባበር እንዲሁም መጠቀም ይጀምራል። አይነት ሁለት የስኳር በሽታ ውስጥ ክብደት መቀነስ ብዙም ያልተለመደ ቢሆንም አንዳንድ ሰዎች የስኳር በሽታቸውን በደንብ ካልተቆጣጠሩ አሁንም ሊያጋጥማቸው ይችላል። አምስተኛ ድካምና መዘል የድካም ስሜት ወይም የመዘር ስሜት በሁለቱም በአይነት አንድና ና በአይነት ሁለት የስኳር በሽታ የተለመደ ነው። ግሉኮስ በትክክል ወደ ሴሎች ውስጥ ስለማይገባ ሰውነት የሚፈልገውን ኃይል አያገኝም። ይህም የድካም ስሜትንና ዝቅተኛ የኃይል መጠንን ያስከትላል። ስድስተኛ የደበዘዘ እይታ በደም ውስጥ ያለው የስኳር መጠን ከፍ ባለ መጠን የአይን ሌንሶችን ጨምሮ ፈሳሽ ከቲሹዎች እንዲወጣ ያደርጋል። ይህም የማተኮር ችሎታን ይጎዳል። የአይን ብዥታ ብዙውን ጊዜ በተገቢ የስኳር በሽታ አያያዝ ሊሻሻል ይችላል። ነገር ግን ለረጅም ጊዜ የሚቆይ ከፍተኛ የደም ስኳር መጠን እንደ የስኳር በሽታ ሬቲኖፓቲ የመሳሰሉ ከባድ የአይን ህመም ሊያስከትሉ ይችላሉ። ሰባተኛ፣ ቶሎ ማይድኑ ቁስሎች ወይም ተደጋጋሚ ኢንፌክሽኖች። ከፍ ያለ የግልኮስ መጠን የደም ዝውውርን ያዳክማል እናም የሰውነትን በሽታ የመከላከል ስርዓትን ይጎዳል። ይህም ቶሎ የማይድኑ ቁስሎችንና ለበሽታ የበለጠ ተጋላጭነትን ያመጣል። የቆዳ የድድና የሽንት ቧንቧ ኢንፌክሽን በተለይ የተለመደ ነው። ስምንተኛ የእጅና የእግር መንቀጥቀጥ፣ መደንዘዝ ወይም ህመም። ይህ የዲያቤቲክ ኒውሮፓቲ ምልክት ሲሆን ለረጅም ጊዜ የሚቆይ የደም ስኳር ችግር ነርቭን ይጎዳል። የመጀመሪያ ምልክቶች በእጅና በእግር ጫፍ ላይ መትኮማተር፣ መደንዘዝ ወይም የማቃጠል ስሜትን ሊያካትቱ ይችላሉ። ካልታከመ የነርቭ መጎዳት ሊጨምር ይችላል እናም በተጎዱት አካባቢዎች ላይ የማያቋርጥ ህመም ወይም የስሜት ማጣትን ያስከትላል። ዘጠነኛ፣ የድድ ኢንፌክሽንና የጥርስ ችግሮች። በምራቅ ውስጥ ያለው ከፍተኛ የግሉኮስ መጠን የባክቴሪያ እድገትን ስለሚያበረታታ የስኳር በሽታ ያለባቸው ሰዎች ለድድ ኢንፌክሽን የመጋለጥ እድላቸው ከፍተኛ ነው። ምልክቶቹ በቀላሉ ሊደሙ የሚችል እብጠት፣ ቀይና ለስላሳ ድድን ሊያካትቱ ይችላሉ። የስኳር በሽታ ላለባቸው ሰዎች የድድ በሽታንና ሌሎች የጥርስ ችግሮችን ለመከላከል መደበኛ የጥርስ ምርመራ አስፈላጊ ናቸው። አስረኛ፣ የቆዳ ሁኔታ የስኳር ህመም በደም ዝውውርና በበሽታ የመከላከል ምላሽ ማነስ ምክንያት ሰዎችን ለተለያዩ የቆዳ ችግሮች የበለጠ ተጋላጭ ያደርጋል። የተለመዱ የቆዳ ችግሮች የሚባሉት እንደ አንገት፣ ብብትና ብሽሽት ያሉ የሰውነት ውስጥ ሊታዩ የሚችሉ ጥቁር ወፍራም የቆዳ ንጣፎች ሲሆኑ ብዙውን ጊዜ የኢንሱሊን መቋቋም ምልክት ናቸው። ሌላው ዲያቤቲክ ደርሞፓቲ የሚባለው ትንሽና ቡናማ ቀለም ያላቸው እብጠቶች ናቸው። ብሊስተር ወይም የፈንገስ ኢንፌክሽኖች የፈንገስ ኢንፌክሽኖች በተለይም በካንዲዳ የሚከሰቱ በስኳር በሽታ ውስጥ በብዛት የሚገኙና ቀይ የሚያሳከክ ሽፍታ የሚመስሉ ናቸው። 11 የስሜት ለውጥ። በደም ውስጥ ባለው የስኳር መጠን መለወጥ ምክንያት የስሜት መለወጥ እና ብስጭት ሊከሰት ይችላል። ያለማቋረጥ ከፍ ያለ ወይም ዝቅተኛ የግሉኮስ መጠን የአንጎል ተግባር ላይ ተጽዕኖ ያሳድራል፣ ይህም የስሜት መቃወስን ያስከትላል። የአይነት አንድና የአይነት ሁለት የስኳር በሽታ ምልክቶች በአይነት አንድ እና በአይነት ሁለት የስኳር በሽታ መካከል ብዙ ምልክቶች ይመሳሰላሉ፣ ነገር ግን በአመጣጣቸው ይለያያሉ። አይነት አንድ የስኳር በሽታ ምልክቶቹ ብዙ ጊዜ በድንገት ይከሰታሉ እናም ከባድ ድካም ክብደት መቀነስና እንደ ከመጠን በላይ ጥማትና ተደጋጋሚ ሽንት ያሉ ምልክቶችን ሊያካትት ይችላል። በልጆችና ጎልማሶች ላይ እነዚህ ምልክቶች በፍጥነት ሊታወቁና ብዙም ሳይቆይ ወደ ምርመራ ሊመሩ ይችላሉ። አይነት ሁለት የስኳር በሽታ ምልክቶቹ ቀስ በቀስ እየታዩ ይሄዳሉ እናም ብዙ ሰዎች መጀመሪያ ላይ ሊያዋቸው ይችላሉ። እንደ ድካም፣ ጥማትና ተደጋጋሚ ሽንት ያሉ ምልክቶች ቀላል ግን ዘላቂ ሊሆኑ ይችላሉ። አይነት ሁለት የስኳር በሽታ ያለባቸው አንዳንድ ሰዎች የህመም ምልክቶች ቀስ በቀስ እየጨመሩ በመምጣታቸው ምክንያት ለአመታት ሳይታወቁ ሊቀሩ ይችላሉ። በአጠቃላይ ከላይ የተጠቀሱት ምልክቶች ካጋጠመው፣ በተለይም በጥምረት ከሆነ የጤና ባለሙያን ያነጋግሩ። ቅድመ ምርመራ የደም ውስጥ የግሉኮስ መጠንን ለመጨመርና ችግሮችን ለመከላከል ወሳኝ ነው። ያልታካም የስኳር በሽታ ውስብስብነት ስናይ ተገቢውን ህክምና ካልተደረገለት የስኳር በሽታ ወደ ብዙ ከባድ ችግሮች ሊመራ ይችላል። ለምሳሌ የልብና የደም ቧንቧ በሽታ። በደም ውስጥ ያለው የስኳር መጠን መጨመር የደም ስሮችን ይጎዳል፣ እንዲሁም ለልብ ህመም፣ ለስትሮክና ለደም ግፊት ተጋላጭነትን ይጨምራል። የኩላሊት መጎዳት ወይም ዲያቤቲክ ኒውሮፓቲ፣ ረዘም ላለ ጊዜ ከፍ ያለ የግሉኮስ መጠን መጨመር ኩላሊቶችን ስለሚጎዳ በጊዜ ሂደት ለኩላሊት ድክመት ይዳርጋል። የነርቭ መጎዳት ወይም ዲያቤቲክ ኒውሮፓቲ በነርቭ ላይ የሚደርሰው ጉዳት በእጅና እግር ላይ የስሜት ማጣት፣ መደንዘዝ እና ህመምን ያስከትላል። አልፎ ተርፎም የምግብ መፈጨት ችግርን ያመጣል። ሌላው የአይን መጥፋት ወይም ዲያቤቲክ ሬቲኖፓቲ፣ ከፍተኛ የደም ስኳር በሬቲና ውስጥ ያሉትን የደም ስሮችን ይጎዳል። ይህም ለእይታ እክል ወይም ለአይነ ስውርነት ይዳርጋል። የመጨረሻው የእግር ውስብስቦች፣ ደካማ የደም ዝውውርና የነርቭ መጎዳት በእግር መበከል፣ ቁስልና ከባድ በሆኑ ጉዳዮች ላይ የመቆረጥ እድልን ይጨምራል። አሁን ደግሞ ተዘውትሮ የሚጠየቁ ጥያቄዎችን ወይም ተደጋጋሚ ጥያቄዎችን እነኝ። አንደኛ የስኳር ህመም ምልክቶች በራሳቸው ሊጠፉ ይችላሉ የሚል ነው። መልሱም አይጠፉም ነው። የስኳር በሽታ ምልክቶች ያለ ህክምና አይጠፉም። በአንዳንድ ሁኔታዎች የአኗኗር ዘይቤ ለውጦች እንደ ክብደት መቀነስና የአካል ብቃት እንቅስቃሴ አይነት ሁለት የስኳር በሽታን ለመቆጣጠር ይረዳሉ። ነገር ግን ችግሮችን ለመከላከል መደበኛ ክትትልና የህክምና እንክብካቤ ያስፈልገዋል። ሁለተኛው ጥያቄ ተደጋጋሚ ሽንት ሁል ጊዜ የስኳር በሽታ ምልክት ነው ወይም የሚል ነው በተደጋጋሚ ሽንት መሽናት በሌሎች ሁኔታዎች ምክንያት ሊከሰት ይችላል ለምሳሌ የሽንት ቱቦዎች ወይም ከመጠን በላይ ንቁ የሆነ ፊኛ ይሁን እንጂ ከመጠን በላይ ጥማትና ሌሎች ከስኳር በሽታ ጋር የተዛመዱ ምልክቶች ከታዩ የስኳር በሽታን መመርመር አስፈላጊ ነው ሶስተኛው ጥያቄ የስኳር በሽታ ምልክቶች ካጋጠሙኝ ግን እርግጠኛ ካልሆንኩ ምን ማድረግ አለብኝ ነው የስኳር በሽታ ምልክቶች እንዳለበው ከተጠራጠሩ የደሞውን የግልኮስ መጠን ለማወቅ የደም ምርመሮችን የሚያካሂድ አቅራቢ የሚገኝ ሐኪም ቤት በመሄድ መታየት አለበው። ምክንያቱም ህክምናና ቅድመ ምርመራ ማድረግ ከባድ ችግሮችን ይከላከላል። በደም ውስጥ ያለውን የስኳር መጠን እና ከፍተኛ የግልኮስ ተጋላጭነት የሚቆይበት ጊዜ ላይ በመመስረት የስኳር በሽታ ምልክቶች ከቀላል እስከ ከባድ ሊሆን ይችላሉ። እነዚህን ምልክቶች አስቀድሙ ማወቅ የህክምና ምክርን ለማግኘት ህክምናን ለመጀመርና ሁኔታውን በብቃት ለመቆጣጠር ወሳኝ ነው። የስኳር በሽታን መቆጣጠር የደም ግሉኮስን ለመቆጣጠርና ችግሮችን ለመከላከል አመጋገብን፣ የአካል ብቃት እንቅስቃሴን፣ መድኃኒትንና መደበኛ ምርምሮችን ያካተተ አጠቃላይ አካሄድን ይጠይቃል። ማንኛውም የስኳር በሽታ ምልክቶች ከታዩ የጤና ባለሙያን ማማከር ጤናማና ና ንቁ የአኗኗር ዘይቤን ለመጠበቅ ይረዳውታል። ሌላው ስለ የግር እብጠት መንስኤና ህክምናው ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል። እንዳያመልጣችሁ።